እየመጣ ነበር። አሁን እንኳን ጋር እየመጣሁ ነበር ደግሞ ይሄ ምንድን ነው እንዴ? ቆይ ከቤት አስወጣሽ? ለምን? ከፍቅር በቃ ሁሉም ነገር ሰለች። በቃ እኛ ቤት ከሄድን በኋላ መፍትሄ ምንም መፍትሄ የለውም። በቃ የሰው አይን ማየት እስኪያስጠላኝ ድረስ ነው ሁሉም ነገር የሰለች። ማርም ሲበዛ ይመራል የተባለው አባባል በእርግጥ እውነት ነው። እውነትና እውነት ነው፣ ማርም ሲበዛ ይመራል። በቃ ሁሉ ነገር የማይመረን ሁሉ ነገር የማይሰለቸን የማይመስላቸው ሰዎች እኛ ግን ይሰለቸናል። እንግዲህ ባአዴ ያየነው ነገር በጣም ብዙ ነገር ተነባብሮባት በጣም ብዙ ነገር ችላ አሳልፋለች። የአሁኑ ግን በቃኝ ታቅሜ በላይ ነው ብላ ተቤት ወጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የበጎ ቤተሰቦችና ወዳጆች ተከታታዮች እንዴት ናችሁ? በመጀመሪያ ከልቤ ከልቤ ከልቤ ነው የምወዳችሁ ማከብራችሁ ሰብስክራይብ ስለምታደርጉኝ ደስ ብሎኛል። እንዲሁም ላይክ ማረጋችሁን አትርሱ። እንግዲህ ሰራተኛው አደይ ክፍል ሃምሳ ሰባት ይጀላችሁ መጥቻለሁኝ በአደይ የተማር ነውና ያየ ነው በጣም በጣም ብዙ ሰው ሰራተኛ ሆነን ስንሰራ አንዳንድ ሰዎች ደግሞ አሰሪ ሆኖ በሚያሰሩበት ሰዓት ሰራተኛ የማይደክመው መተኛት መተኛት የማንፈልግ ማረፍ የማንፈልግ መብላትና መጠጣት እንዲሁም የማንፈልግ ነው የሚመስለው። ግን ሁሉም ሰው እኩል እንደመሆኑ መጠን እኩል ነው። የሰው ልጅ መቼ ስራ ነው እንጂ ያለያየን፣ ሰሪና አሰሪ የሚለው አማርኛ ቃላት እንጂ የለየን፣ ሁላችንም ነፍስ አለን፣ ሁላችንም ፍላጎት አለን። ስለዚህ አንዱ የሚፈልገውን ያም ሰው ይፈልጋል። በተለይ የእድሜ ገደ ባሁን ለምሳሌ የእኔ እድሜ አይነት እኔ ከቀጠርኩኝ እኔ እድሜ ያለሁበትን አይነት ነገር ትፈልጋለች። እኔም ልክ እንደዛ ለሰው ቤትም ተገባሁኝ። የኔ እድሜ አይነት ተቀጠረችኝ። እሷ ያለችበትን እድሜ ግን ያ ማለት አንፈልግም መሆን አንፈልግም ሳይሆን፣ በቃ ያንን ነገራችንን ደብቀን ነገን ተስፋ አድርገን ይዘን ነገን እውን ለማድረግ በራሳችን ነገር ራሳችን እንችልን በራሳችን ነገር ለመብቃቃት ነው ዛሬን ያለን ስሜታችንን ድብቅ የምናደረገው ፍላጎቻችንን የምንይዘው ማለት ነው። ያለኩላሀል በስንት ማቃጠር ማቃጠር ቤዛና ፍቅር ለእናቷ ደውላ በመናገር ስራ እየሰራች አይደለም፣ አ የምትባል ቤት እያጸዳች አይደለም፣ ምግብ እየሰራችልን አይደለም፣ ቤት ሀታ ቤት እያደረች አይደለም። ይህ እንግዲህ በጣም ከባድ ነው። ይህን ይህን የመሳሰሉ አማርኛዎች እና ቃላቶች ተጠቅማ ለእናቷ ከነገረቻት በኋላ አይ እሺ በቃ እንደዛ ካደረገችማ ማ ምን እስከምታደርግ ነው የምትጠብቁት፣ የምንጠብቀው? ስለዚህ እሷን አስወጭና ሌላ ሰራተኛ መቅጠር ትችላለሽ። ሌላ ሰራተኛ ቅጠሪ ብላ ለፍቅር ትነግራታለች። የፍቅርናት እናት ይህንን ደስታ እያብሰለሰለች ወዴ አዴ ትመጣና ይህንን ደስታ ላበስርሽ ልንገርሽ ወይስ ፌስታልሽን ጠቅልሌ ሰጥቼሽ ሰርፕራይዝ ላድርገሽ ስትላት እንደምን ተገኝቶ ነው? ምን ሆኖ ነው? ብትላትም ልትነግራትም ፈቃደኛ አይደለችም። ነገር ግን እሷም ጠበቅ አድርጋ ስትጠይቃት አትናገሪም? ስትላት አይ እናቴ እንደማትፈልግሽና ከቤት እንደምትወጪ ልንገርሽ ብዬ ነው። እናቴ አልፈልግሽም፣ ሌላ ሰራተኛ ላመጣ ነው። ስለዚህ አንቺ መውጣት ይኖርብሻል። እኔ ፌስታልሽን ጠቅልሌ ልስጥሽ ወይስ አንቺ ተወስጂው? ስትል ተጠይቃታለች አዴይም በመደናገርና በመገረም ቆም ስትል ወግጅ ወግጅ፣ እኔ ለጠቅለለልሽ እቃሽን ትልና እቃዋን ትፈትሽና በፌስታሏ ታስይዛታለች። አደይም በመገረምና በመናደድም ፌስታሏን ወደ ፌስታሏ ስር ልትሄድና እቃዋን ቃዋን ልትልታወጣ ልት ስትል ዴቭ ይመጣል። ቤዛ በዛ እንግዲች ከሌላ ቤት ከሌላ ሰው ጋር እንዳመሸችና ሌላ ቤት እንደ እንዳመሸችም ስለ ነገረችው ስለ ነበር በዛ በቁስሏ ላይ ደብም የሰማውን ነገር እንዲህ እንዲህ አድርገሻል እኔ ምን አድርጌሽ ምን አጉድሌብሽ ነው ለምንድን ነው የማተረጀኝ ሲል ይነግራታል እሷም ያንን ነገር ቤዛ የነገረቻትን የነገረችውን በሙሉ እንዳላደረገች እና እንዳልሰራች ብትነግረውም ሊያምናትን ፈቃደኛ አይደለም በዚሁ መካከል ፍቅርና አዴይ ይተላለፋሉ አልተስማሙምና በነገር ከዛ የፍቅርንና ቤዛ እና ፍቅር ሲተላለፉ ቤዛ የፍቅርን ሚስጥር ታወጣባታለች። ፍቅር ደግሞ የቤዛ ሚስጥር ታወጣባታለች። ቤዛ ምን ስትል ሚስጥሯን አወጣችባት? አንቺ አይደለሽ የሆነውን ያልሆነውን ተናግረሽ ለናትሽ አዴ ከዚህ ቤት እንድትወጣ ያደረግሽው ያልሰራችሁን ሁላ ሰርታለሽ ብለሽ ስትል ዴቭ አለበት እንደዚህ አይነት ነገር ስትናገር፣ ከዛ አንቺ አይለሽ አይደል እንዴ ያልሰራችሁን ስራ መንደር ሄዳ ያላደረችውን አድረሻል ብለሽ፣ ከሌጋ ያልተገናኘችውን ተገናኝታለች ብለሽ ዴቭንና አዴ ለማለያየት ብዙ የጣሽና የሞከርሽ ስትላት፣ ሁለታቸውም ሚስጥራቸው ዝርግፍ ግፍ አለ። እና ሁለታችሁንም መስማት አልፈልግም ስለዚህ አሁን ቀጥ ብላችሁ ውጡልኝ ቢልም አልሰሙት፣ ሲጮሁባቸው በመጨረሻ ሞተዋል። ቀጥሎም አዴ ይቅርታ በሰማሁት ነገር ቸኩዬ ተናግሬሻለሁ፣ ስለዚህ ይቅርታ እባክሽን ተቀበይኝ ቢላትም ይቅርታ እንደማታደርግለትና በተደጋጋሚና በተመሳሳይ ነገር ልቧ እንደደማ ተናግሯለች። ሆኖም እሷ ልቧ አይጨክንም፣ ይቅርታ አደረገችለት። ነገር ግን ከቤት መውጣቷና ከቤት መሄዷ የማይቀር መሆኑን፣ ፌስታሏን ይዛ በደረጁ ላይ ስትሄድ ፍቅርንና ቤዛን ሲሟገቱ ለምንድን ነው ምስጢር ና ዋጣሹ ለምንድን ነው ምስጢር ና ዋጣሹ ሲባባሉ፣ እልፍ ስትል እጇን ያዝ ታረጋታለች። ፍቅር በጥፊ ትመታትና ስሚ፣ እኔም እንዳንቺ እናት ቤት ህይወት ሴት ልጅንም ነኝ። ሁሉም ነገር አለኝ። እናትም አለኝ፣ ቤትም አለኝ፣ ህይወትም አለኝ። እኔ እዚህ የሰራሁት ሌላ ነገር ጎሎብኝ ወይ ከማንም በታችሁኝ ሳይሆን የነገውን ህልሜን ለማሳካት ነው። ስለዚህ እኔ እንዳንቺ ክፋት፣ መጥፎ ነገር አልመኝልሽም፣ መልካሙን ነገር ሁሉ እመኝልሻለሁ ብላ ገፍታ ትልፍ ብላለች። በቃ ህይወት እንዲህ ናት። ያም አለ ይህ፣ በቃ ጎዳና ላይ አወጧት። ይህም አለበቃትም ከዛ በጥፊ የተመታቸውን ጉንጯን ወደ ላይ ይትሄድ ይዛ ትሄድና አሁን እኮ ቤተሰቦች ጋር ወይ እናቴ ጋር ነው ተላለች እንጂ ሌላ ቤት እኮ አግለላ ሌላ ሰው ጋር እየሆነች ነው ብላ ለደፍ ተነግረዋለች። ደፍ ደሞ እንደ ይሆን እንዴ ማን ያውቃል ብሎ ወደ ባርኮት ጋር ይሄዳል። ባርኮት ጋር ሲሄድ የባርኮት የባርኮት ቤት ማንም የለም ከሱ ውጭ። እዚህ የለችም አደይ ሲለው አይ የለችም እዚህ እኮ አልመጣችም ሲል በድንጋጤ ክው ብሏል። ምክንያቱም እሷ ቀጥ ብላ ሌላ ቤት ወይ ሌላ ስራ እንደገባች ወይም ደግሞ ቤተሰቦቿ ጋር እንደሄደች ነው ያሰበው። እንግዲህ በየዛ ወደ ዴቭ ክፍል ትመጣና ታትቆረቁር ስትገባ ለሁለተኛው እንዳይደገምሽ። ነገር ግን አሁን የፈለግሽውን ነገር ተናግረሽ የመጣሽበትን ነገር ተናግረሽ ሂጂ ሲላት፣ እሷም ያልሆነ ነገር ቀባጥራ ወጥታለች ማለት ነው። በመቀጠልም ዴቭ ወደ ቤዛ ክላስ ይሄድና ጉሮሯን ይዞ አንቺ የነገርሽ ነገር ምንድን ነው? አንቺ ውሸታም አንቺ ውሸታም ነሽ፣ አንቺን አምኔ አንቺን በማመኘ ኤው ፍቅረኛዬን አዴይን አጣሁኝ። አንቺ ውሸታም ነሽ፣ ለምንድን ነው የምትዋሽው ብሎ ልቀቀኝ፣ ባክል ልቀቀኝ ብትለውም ጉሮሮዋን ይዞ ሌላ ቃትን ፍቃደኛ ማደለ አይደለም ካልተበቀልኩሽ ካል ተወጣ በቀሌን ካላልተወጣሁብሽ ነገር ብሎ ዝቶባታል፣ ወባታል እንግዲህ እኔ ያሳዘነችኝ አዴ ናት። የሰራተኛን ልክ የሚያውቀው ሰራተኛ ነው፣ የድካምን ልክ የሚያውቀው ምንም። ግን ምንም ለፊልም ቢሆንም ግን እኔ ፍቅር እንደዛ ባትሆን ደስ ይለኛል። ማለት በቃ ስሜቱ ደስ አይልም። በቃ እኔ እኔ አላቅም ግን፣ አዲ ችግር የለውም ግን፣ ስሜቱ ደስ አይልም። ፌስታሏን አጥታ ውሩር ስታደርግላት በቃ ያንን ፌስታሏን ይዛ ስትወጣ ደግነቱ ይልቅ በጥፊ መጣታለች። በጥፊ መጣታቷ ኸይር እና ቤተሰብ ለማንኛውም ይሄንን ይመስላል። በተሻለ ቪዲዮ እመጣለሁኝ። እናንተ ሰብስክራይብ እና ላይክ፣ ሼር እያረጋችሁ አበረታቱኝ። ለዚህ ለቤት ያድስ ከሆናችሁ በቃ አግዙኝ፣ ትንስ ከፍ ብዬ ደረጃው እንዲደርስ ማለት ነው ሰብስክራይብ የትንሽ ከፍ ይበልና ትንሽ ደረጃው ልድረስ እና እንሻላ ከእንደዚህ አይነት ፈለጠውና ቆረጠው አመለጠች አሯሯጠች ከሚል ህይወት ወጥቼ የራሴ ነገር በራሴ አይዲያ በቃ ምርጥ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁ። እስከዛው ድረስ ያንን ስራ ለመስራት የእናንተ ትብብርና እገዛ ያስፈልገኛል። ሰብስክራይብ ና ላይክ ማድረጋችሁን አትርሱ። እንግዲህ በቀጣይ ቪዲዮ አዴይ ክፍል አምሳ ስምንትን ይዤላችሁ እመጣለሁ ብዬ ተስፋ አደርጋለሁ። አፍላ ፍቅርንም ለቅቅ ያለው ሰብስክራይብ ና በርም ብውልኝ። ሰብስክራይብ ና ላይክም አድርጉኝ። አመሰግናለሁኝ እስካሁን ድረስ ለነበረን ቆይታ። ጀዛኩ ሞላው ከረን። ወዳችኋለሁ፣ አከብራችኋለሁኝ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑ። አሰላሙ አሌይኩም።